ቪዲዮ እንደተለመዱ ሲሆን እንዳልተለመደው በአዲስ ስቱዲዮ በመጀመሪያ ቪዲዮ፣ የመጀመሪያ ቪዲዮ አይደለም ግን ሁለተኛ ቪዲዮ ነው፣ ግን በዚህኛው ደግሞ የመጀመሪያ ቪዲዮ። በዛሬው እንደተለመደው ለጄብ አዲስ ዲስ ዘፈን ሳይሆን ዲስ ዲስ ነገር ለቆላቸዋል፣ ስድብ ጀስት ላይክ ሮስት። እኔ ትናንትና ስነፍር ነበር። በቃ ሼሪ እየተደረገልኝ በጣም ብዙ ነው ያደርገልኝ ያደረገልኝ። ምን ሼ ነው ብዬ ስገባ ልክም ቦይ እንትን ተራ ልክም ቦይ አንተንትን ልክም ቦይ ብ ልጅ ምን ሼ ነው እኔ እየገባኝ አይደለም። ይነ ልጅ ና የኤሞ ቢ ጸብ አሁንም ሊያበቃ አልቻለም። እንግዲህ እሱንም ሪያክት እናደርግላችኋለን አብረን። የሌላ ሙዚቃ ተልቋል መሰለኝ እሱ ብዙ አላዩትም። ኪካክልሽል ተደርጉልኛል ሁለቱም ኮላቦ አድርጌ አንድ ላይ ይሰራላችኋለሁ። ላይክ ሽ ሰብስክራይብ እንዳደረሱ። ደግሞ እቺን ለምንድን ነው እንደምትሽከረከሩ ካላችሁ አዲስ ወንበር ስለሆነ ያው ብርቅ ብርቅ። ይሄም አዲስ መነጽር ነው፣ ብርቅ ነው። ሶ እና ፍርዱብኝ። ላይክ ሽ ሰብስክራይብ እንዳደረሱ ይመቻችሁ። ያው እንግዲህ አሁን ቀጥታ ወደ ቪድዮው ገብተላችኋል። እንግዲህ አልጨረስኩትም ሙሉን፣ ያው ሪያክት ስለማድረገው አልጨረስኩትም፣ ግን አጃመሩ ናቸዋለሁ። በቃ ለክምቦ ይስደብ። እኔ ማርያምን አልቻልኩም። ትናንትና ድቅ ብዬ ስነፍር ነበር። አሁን ነው ሙሉን እንሰማዋለን

እንዴ ስዩም ተፈራ ልክምቦይ ማይነጋ መስሎች ልብስ ሽና በሰበሽዋ ስዩም ተፈራ ልክምቦይ ዘበኛ ልክምቦይ ተረኛ ልክምቦይ መገናኛ መገናኛ ልክምቦይ ታክሲ ያስቁም ነው ልክምቦይ አክቲቪቲስ ኦፍ ፋይሉ ልክምቦይ መረረኝ አረ መገናኛ መገናኛ ልክምቦይ። እንደ ቃል በቃል ካልሰማናቸው እነዚህ ያመልጡናል። ሰው እየመለስን ስማቸው ሰፋኝ ሉክም ቦይ መረረኝ ሰለቸኝ ሉክም ቦይ ኧረ ልጅ ምግብ ስጡት፣ ይውጠዋል ይውጠዋል። ቆይ ቆይ ቆይ ገናኛ ሉክም ቦይ የታክሲ አልያዝኩም ሉክም ቦይ ጃኬት የሰፋኝ ሉክም ቦይ መረረኝ ሰለቸኝ ሉክም ቦይ ኧረ ልጅ ምግብ ስጡት፣ ይውጠዋል ይውጠዋል፣ የት እንደሚገባ አይታወቅም። ሉክም ቦይ ኧረ ተውኝ አቋም ነፋስ ወስደኛል አቋም መሽገር ያዘኝ አቋም በጌታ ስም እባክህ ተውኝ አቋም መሽገር መሽገር ያዘኝ አቋም። ለየት ይላል፣ የምር ለየት ይላል። ግን ኤኬ ይህን ያህል የምናደርጎች ነው፣ እውነ ለመናገር ኤኬ። ባይዘው ጸድ ሰውናት አታዛዦኝ። የምር ኤኬ በጣም ጸድ ያለ ሰውናት። ግን ልጅ ደግሞ ኤኬ ነው። በጣም ጥምድ አርገው ያዘው ልጅ ቀስቀስ አርጊ፣ እኔ ዲስ እንደ መፍቻ አውቃለሁ፣ ግን በዚህ ልክ ሲሆን ደግሞ ከባድ ነው። አንዴ በዘፈን አንዴ በቮይስ። በጣም ልጅ መቼም ዲስ አይፈታም፣ መቼም በቃ ዲስ መቼም አይፈታም። እሱ ነገሩ ደስ ይላል፣ ግን ከይሄ ይሄ ስዩም ተፈራ ምን ቢያንስ

የቆሎ ተማሪ ልክም ቦይ ስንዴና ገብስ ልክም ቦይ በይ ተበለው ልክም ቦይ ኤ ቢ ሲ ዲ አተፈረ በለው ብይ ተበለው ልክም ቦይ ብሮው እንደ አረልጄው አረጋጊው የምር አረጋጊው እኔ የኪስ ስድብ እኔ እስካሁን እያሳቅሁ ነው። እረፍ ልጄ የምር እረፍ። የቆሎ ተማሪ ልኩም በኋ ስንዴና ገብስ ልኩም በኋ ብይ ተበለው ልክም በኋ ኤቢሲዲ ሀመ ሀለ ልኩን እኔ ነው እከ ልኩም በ ሻሼ ልኩም በ ጨቡሬ ዳንዴ ልኩም በ ሲነጋ ጨቡሬ ዳንዴ ልኩም አረ ረፍ ረረፍ ነው ል ረፍ እኔ ግን እኔ ግራ የሚገባኝ የምር ለመናገር እኔ ታለንቱን ልጅ ኤብ በማይበት ወይ አንደኛው ክሪኤቲቭ ነው ነገሮች ላይ የፈለገ ዘፈኖቹ ላይ ምናምን እንደዚህ ምናምን ቢዘፍን ሲያወራው ሁላ ክሪኤቲቭ ሰው ነው። በቃ አወራር ይችላል፣ ዘፈን እንትን ይችላል፣ የሆነ በቃ ክሪኤቲቭ ሰው ባጭሩ። እሱ ነገሩ በጣም ይመቸኛል። እንደ ጨቡ ሌላ እንደ ልኩም ወይ አሁን ከየት ነው የምታገኝትሽ? ሃለ ልኩን እኔ ነው እከልኩም ወይ ሻሼ ልኩም ወይ ጨቡ ቆይ ቆይ ቆይ፣ በር እየተንኳኳ ነው። መጣ ያው እንግዲህ አሁን ተመልሻለሁ። ያው ለእናንተ ቤቲንግ ስለሚገባላችሁ ምንም ላይ ይመስላችሁ ይችላል። እኔ ግን በጣም ብዙ ብዙ ነገር አድርጌ ነው የመጣሁት። እውነት ለመናገር ስንት ተራራ፣ ስንት ሸቆረር፣ ስንት ሸለቆ፣ ስንት ቁልቁል ወርጄ ነው የመጣሁት። ግን ያው ለማንኛውም አሁን ወደ ቪዲዮ እንግባላችሁ። አይ ቲንክ ጂሲመን ጋር ያቋረጥ ነው ከእሱ ጋር እንገባላችኋለን ወደ ቪዲዮ። ትንሽ ሙቀቱ ደግሞ እየቻልኩት አይደለም ግን እንጀምር በኃይል በደስታ ይወዱታል፣ ያጣጥሙት። ወደ ቪዲዮች መን ገብሩ አሞኛ የቆሎ ተማሪ ሉክም ቦይ ስንዴና ገብስ ሉክም ቦይ በይ ተበለው ሉክም ቦይ ኤ ቢ ሲ ዲ ሃመ ሃለ ነው ቅኔ ካልገባች ላይቭ ላይ ምናምን ይሳደባሉ ነው እንጂ ግን ሁን እኔ ተመችቶኛል። እኔ ነገር ደስ ይለኛል። ዲስ ምናምን ነገር እከ ሉክም ቦይ ሻሼ ሉክም ቦይ ጨቡድ ሄዳ አንዴ ሉክም ቦይ ሲነጋም ሲመሽም ሉክም ቦይ መስፍኔ አይሰማም ባይስ ሉክም ቦይ በራሴ ይተማመናሉ ሮዝ ሞደይስ ሉክም ቦይ ጋዴም ብሮ ረፍ ሰው በዚህን ያክል ሊሰደው አይችልም። ልክምቦ እያልሽኩ ተራረብሻቸው እኔ ግን ልክምቦይ ግን እኔ ዘመሽተኛለች የንትን ሰፈር ልጅ ልክምቦይ እናት ምጡ ልክምቦይ ቡና ፍልቼ ልጠጣ ልክምቦይ የብይ ሰባሪ ልጅ ልክምቦይ የአጠና ሰፈር ልጅ

ዳጋልጠው መጣው በጥዋት፣ ዘፈነችል በሬ ብቻ መውራት ሊልክም ጓይ የገጠር ልጅ ሊልክም ጓይ። ላታገባት አታበልጋት ላታገባት አታጉዳት ላታገባት አታበልጋት ላታገባት። ድገመው፣ ምንድን ነበር ባለፈው ያልከው? ልክ እንደ በሬ የሰረውትልክ እንደበሬ ልክ እምቦ ግን ሳይመን እንደዚህ አይነት ነገር ሊጽፍ አይችልም። ይአነው የሚሆን ወይ ደግሞ ሌላ ሰው ድምፅ ነው ተምታቶ ሊሆን ይችላል። ግን ደስ ይላል ዘፈኑ አይደብርም፣ ምናምን ነገር ግን ስድብ አላየሁበትም። ዲስ ነው ብያለሁ ይህ ዘፈን ብናገር። እንትን እንፍጣም፣ ልክም ቦይ እንትን ከተመታዬ፣ ልክም ቦይ ሰምተዋል፣ ልክም ቦይ መገናኛ መገናኛ ልክምቦይ ቦይ እንደ ብሮው ብሮ። አረ ይሄ ነጅ ሴመን ያወጣል ብዬ ተስፋ አላደረግም። እንደዚህ የን ዘፈን አያወጡ ካወጡትም ግን ይመቻችሁ።

ልክም ቦይ እኔ በጣም ተመጅሳኛል። ልጅ እና ተመቶ ልክም ቦይ የእንትን ሰፈር ልጅ ልክም ቦይ። እኔ ያልቻል እኔ እውነት ለምናገር አልቻልኩም። በጣም ደስ ያለኝ አሩ ለምን ደስ እንዳለኝ እኔ ስለተሰደቡ ምናምን ነገር አይደለም። ደስ ያለኝ ግን አይ ምር ካላጠፋብኝ እንደዚህ ወይ እንትን ወይ እንትን ያለው ጭራሽ ስንት ሞት ምን ያለፍኩት ስንት how many times ዴስ ካም ቱ ሚ ያለው ክሪኤቲቭነቱ በጣም ተመችቶኛል። ይሄ ዝም ብሎ አይደለም እዚህ ጋር ልክም ቦይ ልክም ቦይ ያለል ይሆነ አስቡበታል ሀለ ሀመ ኤቢሲዲ ያለውላ በጣም የታሰበበት ልክም ቦይ ነው። ግን ይሄ ዲስ መቼ የሚያበቃ አይነት ዲስ አይመስለኝም። በቃ አሁን ልጅ አልበም ምለቃሉ ብሏል። አልበሙ ላይ ይገባሉ ኤሞቢዎች። እኔ በጣም እርግጠኛ የሆነ ዘፈኑ ላይ ወይ ራፐሮች ብሎ ያስገባቸዋል ወይ ሀለ ሀመ አዶን ነው ግን ያስገባቸዋል። እኔ መቼም እንደዚህ ነገር አምልጦኝ አያቅምም፣ አልሰትምም እንደዚህ ነገር። እኔ ድሪሉን በጣም ቀብ አድርጌዋል ኢትዮጵያን ድሪል ላይ። ለማንኛውም እንግዲህ የዛሬው ቪዲዮችን ይሄን ይመስል ነበረ። ላይክ ሺ ሰብስክራይብ እንዳረሱ ሰብስክራይብ አድርጉ። ልክም ቦይ ላይክ አድርጉ። ልክም ቦይ ላይክ ካላረጋችሁ ልክም ቦይ ተረጋለ። ልክም ቦይ አረባክ። ልክም ቦይ ሉካሚ ለኮሚ ቦይ ይመቻችሁ። ለማንኛውም